ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ። አዲስ ከሆናችሁ ሳብስክራይብ በማድረግ እንዲሁም ደግሞ መረጃችን ተደራሽ እንዲሆን ደግሞ ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ እንግዲህ አንደኛ ሳምንት የኢትዮጵያ ፕሪሚየር ሊግ ባለፈው ሐሙስ ጅማሩ እንዳደረገ ይታወቃል። ከዚያም በኋላ በትላንትናው ዕለት ፍጻሜውን አግኝቷል ማለት ነው። በዚህ መሰረት እንግዲህ ሐሙስ ዕለት ኢትዮ ኤሌክትሪክን ከኢትዮጵያ ቡና ያገናኘው ጨዋታ በኢትዮጵያ ቡና አንድ ለባዶ አሸናፊነት ተጠናቋል። ሌላው ሲዳማ ቡናን ከሀዲያ ያገናኘው ጨዋታ ደግሞ አንድ እኩል፣ እንዲሁም ሱልሽሬን ከአምናው ሻምፒዮን ኢትዮጵያ ንግድ ባንክ ያገናኘው ጨዋታ ደግሞ በኢትዮጵያ ንግድ ባንክ አንድ ለባዶ አሸናፊነት ሲጠናቀቅ፣ መቀሌ ሰባ እንደርታን ከሐዋሳ ከተማ ያገናኘው ጨዋታ ደግሞ በርካታ ጎሎች የተቆጠሩበት ጨዋታ ነበረም በሐዋሳ ከተማ አምስት ለሁለት አሸናፊነት ተጠናቋል ማለት ነው ሌላው አዳማ ከተማን ከአርባ ምንጭ ያገናኘው ጨዋታ ደግሞ በአርባ ምንጭ አዲስ አዳጊው አርባ ምንጭ ከተማ እንግዲህ ሶስት ላንድ አሸናፊነት ሲጠናቀቀ ጉዳት ላይ የመጣው አህመድ ሁሴን ሶስት ጎሎችን በማስቆጠር እንግዲህ ሀትሪክ መስራት የቻለው ባለፈው ሳምንት የባህር ዳር ከተማው ተጫዋች ይሄን አድርጎ ነበር አሁን ደግሞ በዚህ ሳምንት ማለት ነው። አህመድ ሁሴን አትሪክ በመስራት አርባ ምንጭ ከተማ ሶስት ለአንድ አዳማ ከተማ እንዲያሸንፍ የራሱን አስተዋጽኦ ማድረግ ይችላል ማለት ነው። ሌላው በአማራ ደርቢ ፋሲል ከነማን ከባህር ዳር ያገናኘው ጨዋታ እንግዲህ ፋሲል ከተማዎች የፍጹም ቅጣት ምት እድል አግኝተው የነበረ ቢሆኑም ሳይጠቀሙበት ቀርቶ ጨዋታው ዜሮ ለዜሮ ተጠናቋል ማለት ነው። ሌላው ቅዱስ ጊዮርጊስን ከወላይታ ዲቻ ያገናኘው ጨዋታ እንግዲህ በወላይታ ዲቻ አንድ ለባዶ አሸናፊነት ሲጠናቀቅ ሌላው መቻልን ከወልዋሎ አዲግራት ያገናኘው ጨዋታ ደግሞ ዜሮ ለዜሮ በሆነ ውጤት ተጠናቋል ማለት ነው። በትላንትና ዕለት እንግዲህ ምሽት 12 ሰዓት ላይ መድን ከድሬዳዋ እያገናኘው ጨዋታ በመድን አንድ ለባዶ አሸናፊነት ተጠናቋል ማለት ነው። እንግዲህ የደረጃ ሰንጠረጁንም ስንመለከት ኢትዮጵያ መድን በ19 ጨዋታዎችን በማድረግ 38 ነጥብ በመሰብሰብ አንደኛ ደረጃ ላይ ሲቀመጥ ኢትዮጵያ ቡና ሰላሳ ሁለት ነጥብ በመሰብሰብ ሁለተኛ ደረጃ ላይ ሀዲያ ዋሳና፣ ባህር ዳር፣ አርባ ምንጭ፣ ወላይታ ዲቻ፣ መቻል፣ ቅዱስ ጊዮርጊስ እና ኢትዮጵያ ንግድ ባንክ እንግዲህ ከአራተኛ እስከ ዘጠነኛ ደረጃ ያለውን ውጤት ማያዝ ችለዋል ማለት ነው። ወራጅ ቀጠናውን ደግሞ ስንመለከት ውልዋሉ አዲግራት በዘጠኝ ነጥብ፣ ሱልሽሬ በ15፣ አዳማ ከተማ በ19፣ ሐዋሳ ከተማ እንዲሁም በ19 ነጥቦች ወራጅ ቀጠናውን የያዙ ክለቦች ናቸው ማለት ነው። እንግዲህ 22ተኛ ሳምንት የኢትዮጵያ ፕሪሚየር ሊግ እሑድ የካቲት 30 ወደ ውድድር ይመለሳል ማለት ነው። በዚህ መሰረት ሐዋሳ ከተማ ከኢትዮጵያ ቡና፣ ኢትዮ ኤሌክትሪክ ሶሉሽን ሀዲያ ሆሳና ከባህር ዳር፣ ሲዳማ ቡና ከአዳማ ከተማ፣ ኢትዮጵያ መድን ከኢትዮጵያ ንግድ ባንክ፣ ወላይታ ዲቻ ወልዋሉ አድግራት ዩኒቨርሲቲ፣ 45 ከተማ መቀሌ 7 ዳርታ፣ መቻል ከፋሲል፣ ቅዱስ ጊዮርጊስ ከ እንግዲህ በ 2 ተኛ ሳምንት የሚደረጉ የኢትዮጵያ ፕሪሚየር ሊግ መራግብሮች ናቸው ማለት ነው። ስለዚህ ጨዋታው ከ23ኛ ሳምንት ጨዋታ በኋላ ወደ ውቢቱ ሐዋሳ ይሸጋግራል ማለት ነው። ውቢቱ ሐዋሳ እንግዲህ ጨዋታውን ለማስተናገድ በሽርጉድ እያለች ትገኛለች ማለት ነው።